ሰላም ጤና ይስጥልን። የአሻም ተከታታዮች እንደምናላችሁ። ለዛሬ ዕለተ ሐሙስ ህዳር 4 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ ሞሐመድ ንጉስ አብዱ አብራችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስታወቅ እንጀምራለን። የግብርና ትራንስፎርሜሽን እቅዱን ስኬታማ ለማድረግ የተከናወኑ ተግባራት ተጠናክረው ሊቀጥሉ ይገባል ተባለ። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም ለማስከበር ብሔራዊ መግባባትን ለመፍጠርና አሰባሳቢ ትርክት የተረክተ ለመገንባት በጋራ ሊሰሩ እንደሚገባ ተገለጸ። ሀገራዊ የልማት ውጥኖች ለስኬት እንዲበቁ የበኩላቸውን ድርሻ እንደሚወጡ የተለያዩ የእምነት አባቶች ገለጹ። ከውጭ በሊቢያ ቢያንስ 42 ስደተኞች በጀልባ መስጠም አደጋ ህይወታቸዋል። የግብርና ትራንስፎርሜሽን እቅዱን ስኬታማ ለማድረግ የተከናወኑ ተግባራት ተጠናክረው ሊቀጥሉ ይገባል ተብሏል። የግብርና ትራንስፎርሜሽን እቅዱን ስኬታማ ለማድረግ የተከናወኑ ውጤታማ ተግባራት ተጠናክረው መቀጠል እንደሚገባቸው የህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ገልጿል። ቋሚ ኮሚቴው የግብርና ሚኒስቴርና የተጠሪ ተቋማትን የ2018 በጀት ዓመት የመጀመሪያ ሶስት ወራት እቅድ አፈጻጸም ገምግሟል። የህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ በዚህ ወቅት እንዳሉት ተቋማቱ ባለፉት ሶስት ወራት የግብርና ዘርፉን ለመለወጥ የሚያስችሉ ስኬታማ ተግባራት መከናወናቸው ገልጸዋል። በተለይም የመኸር እርሻ ስራ እጅግ በተሻለ ዝግጅት የተከናወነ መሆኑን አመልክተው በኩታ ገጠም እርሻና በሜካናይዜሽን እንዲሁ የተሻሉ ስራዎች መስራታቸውን አንስተዋል። በመኸር የስንዴ እርሻ በሩዝ ምርት በአኩሪ አተርና በሆርቲካልቸር ዘርፎች የመጀመሪያ ሶስት ወራት አፈጻጸም ውጤታማ መሆኑን ለመገንዘብ ችለናል ብለዋል። ከሌማት ትሩፋት ጋር ተያይዞም በወተት ምርት በዶሮ እንቁላልና የማር ምርት ለማሳደግ የተከናወኑ ተግባራትና የተገኘው ውጤት ተጠናክረው ሊቀጥሉ የሚገባ መሆኑን አንስተዋል። ከእንስሳት ልማት አኳያም ዝርያን በማሻሻል በቡናና ሻይ ልማት የተገኘው የውጭ ምንዛሬ እድገት የተመዘገበበትና ና ውጤታማ ነው ብለዋል። በዚህ ወቅት የከተማ ግብርና ላይም ውጤታማ ስራዎች ተሰርተዋል ነው ያለው ሰብሳቢው። የህብረት ስራ ማህበራትን ውጤታማ ለማድረግ የተተገበሩ የሪፎርም ስራዎች ተጠናክረው መቀጠል እንዳለባቸውም ገልጸዋል። የማዳበሪያ ስርጭት ላይ ባለፉት ሶስት ወራት ጥሩ ስራዎች የተሰሩ ሲሆን ሀብቱን በአግባቡ ከማሰራጨትና ጥቅም ላይ ከመዋል አኳያ ቀሪ ስራዎች መኖራቸውን አመልክተዋል። የግብርና ሚኒስትሩ አዲሱ አረጋ በበኩላቸው ባለፉት ሶስት ወራት በተለይ የግብርና ዘርፉን ምርትና ምርታማነት ለማሳደግ በሚያስችሉ ተግባራት ላይ ትኩረት ተሰጥቶ መሰራቱን ገልጸዋል። በሩብ ዓመቱ የሰብል ምርትና ምርታማነትን ከማሳደግ ጋር ተያይዞ በበልግ ወቅት 3.2 ሚሊዮን ሄክታር መሬት በማረስ 78 ሚሊዮን ኩንታል ምርት ለማግኘት መቻሉን ጠቅሰዋል። በመህር እርሻም እንዲሁ 19.4 ሚሊዮን ሄክታር መሬት በዘር ለመሸፈን ታቅዶ አፈጻጸሙ ከእቅድ በላይ 20.6 ሚሊዮን ለማድረስ መቻሉን ተናግረዋል። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም ለማስከበር ብሔራዊ መግባባትን ለመፍጠርና አሰባሳቢ ትርክት ለመገንባት በጋራ ሊሰሩ እንደሚገባ ተገልጿል። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም ለማስከበር ብሔራዊ መግባባትን ለመፍጠርና አሰባሳቢ ትርክትን ለመገንባት በጋራ ሊሰሩ እንደሚገባ የሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ ብልጅጌ ተናግረዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የኢትዮጵያ ብሔራዊ ጥቅም ማስጠበቅ የሚያስችል አቅም ያላቸው የመገናኛ ብዙሃን ተቋማትና ጋዜጠኞችን ለመፍጠር የኢትዮጵያ ሚዲያ ልህቀት ማዕከል ስራ ማስጀመሩ ይታወቃል። የልህቀት ማዕከሉ የብሔራዊ ጥቅም የህብረ ብሔራዊ አንድነት የወልት ርክትና ብልጽግና ላይ የጋራ አቋም ያላቸው የመገናኛ ብዙሀን ተቋማትና ጋዜጠኞችን ማፍራትን ያለመ ነው። ማዕከሉ በዛሬው እለትም ሁለተኛው ዙር በመገናኛ ብዙሀንና ዲሞክራሲያዊ ላይ የሚያተኩር ስልጠና አስጀምረዋል። የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ ብልዝጌ የመገናኛ ብዙሀን ባለሙያዎች በሀገራዊ እይታ ዙሪያ ከፍ ያለ ግንዛቤ እንዲኖራቸው ስልጠናው ወሳኝ መሆኑን ተናግረዋል። በሀገር ደረጃ በሁሉም መስኮች የተጀመሩ ውጤታማ ስራዎችን ጎልተው እንዲወጡ ብሎም የህዝቡን ተጠቃሚነት ይበልጥ እንዲያረጋግጡ ባለሙያዎች በእውቀት ላይ የተመሰረተ ስራ እንዲሰሩም ያስችላል ብለዋል። የተጀመረው የዲሞክራሲያዊ ባህል ግንባታውን እንዲሆንና ልምምዱንም ህዝቡ እንዲረዳ ከማድረግ አኳያ የልቀት ማዕከሉ አበርክቶ ታላቅ መሆኑን ጠቁመዋል። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም ለማስከበርና ብሔራዊ መግባባት ለመፍጠር አንዳችም ልዩነት ሊኖራቸው እንደማይገባም ተናግረዋል። መገናኛ ብዙኃን ሀገርንና ማሻገርን የህዝቡን ተጠቃሚነት ማረጋገጥ በሚያስችሉ አገራዊ ጉዳዩ ዙሪያ በጋራ መስራት እንዳለባቸው ገልጸዋል። ላብነትም የኢትዮጵያ ብሔራዊ ጥቅምን በማስጠበቅ ዙሪያ ሁሉም የመገናኛ ብዙኃን በጋራ መስራት እንዳለባቸውም ጠቁመው የኢትዮጵያ የባህር በር ባለቤትነትን ጥያቄ ዙሪያ ተመሳሳይ አቋም መገንባት መጀመሩን ጠቅሰዋል። መገናኛ ብዙኃን ህብረ ብሔራዊ አንድነትን የሚያጠናክሩ አሰባሳቢ ተረክ ዙሪያ በጋራ መስራት እንዳለባቸው ጠቁመው በዲሞክራሲ ባህልና በተቋም ግንባታ ዙሪያም በጋራ መስራት አለባቸው ብለዋል። በሌላ በኩልም የሰላም ባህል ግንባታና ኢኮኖሚ ሉዓላዊነት ለማረጋገጥ መገናኛ ብዙኃን በጋራ መስራት እንዳለባቸው ጠቁመዋል። ሀገራዊ የልማት ውጥኖች ለስኬት እንዲበቁ የበኩላቸውን ድርሻ እንደሚወጡ የተለያዩ የእምነት አባቶች ገልጸዋል። ኢትዮጵያ የወጠነቻቸው ግዙፍ ፕሮጀክቶች ጨምሮ ሌሎች የልማት ውጥኖች ለስኬት እንዲበቁ የበኩላቸውን ድርሻ ለመወጣት ዝግጁ መሆናቸውን በአርባ ምንጭ ከተማ እየተካሄደ ባለው አገር አቀፍ የሰላም ኮንፈረንስ የተሳተፉ የሃይማኖት አባቶች ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማት አስተዳደር መምሪያ ዋና ኃላፊ መጋቢ ካህናት አባ ሀብተ ጊዮርጊስ አስራት ሀገራችን በሁሉም የልማት መስኮች ትንሣኤ ላይ ትገኛለች ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀገራችን እየተከናወነ ያለው የልማት ውጥን እንዲሳካ የበኩሏን አስተዋጽኦ ስታበረከት መቆየቷንም አስታውሰዋል። ሀገሪቱ በአሁኑ ወቅት ግዙፍ ፕሮጀክቶችን ነድፋ እየተጓዘች መሆኑን ጠቅሰው፣ ዘርፈ ብዙ የልማት አጀንዳዎች እንዲሳኩም ቤተ እምነታቸው የበኩላቸውን ለመወጣት ዝግጁ መሆኗን አረጋግጠዋል። በተለይም በመልካም ስነ ምግባር የታነጸ ትውልድ በመቅረጽም የሃይማኖት ተቋማት ሚና የማይተካ በመሆኑ ቤተ ክርስቲያኗ የሚጠበቅባትን እንደምትወጣ ገልጸዋል። በኢትዮጵያ ለሚከናወኑ የልማት ትልሞች መሳካት የሃይማኖት ተቋማት ሚና ጉልህ ነው ያሉት ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ አብደላህ ከድር ናቸው። ሙስሊሙ ማህበረሰብ ለሀገር ሰላምና ልማት ለዘመናት አስተዋጽኦ ሲያበረክት መቆየቱን ጠቁመው በሀገሪቱ የታቀዱ የልማት ስራዎች የህዝብን ተጠቃሚነት የሚያረጋግጡ በመሆናቸው እንዲሳካ ድጋፍም ይቀጥላል ብለዋል። የኦሮሚያ ክልል የሃይማኖት ተቋማት ጉባኤ ቦርድ ተወካይ መጋቢ ዮሐንስ ተስግራ የአንድ ሀገር እድገት እንዲሳካ መንግስት ብቻ ሳይሆን የተለያዩ አካላት ተሳትፎና ቅንጅት ያስፈልጋል ብለዋል። በሀገራችን የኢትዮጵያ ህዳሴ ግድብ መመረቁ እንዲሁም ጠቅላይ ሚኒስትር አብይ አህመድ ግዙፍ ፕሮጀክቶችን ማብሰራቸው ትልቅ የህዝብ መነሳሳትና አንድነት መፍጠሩንም ተናግረዋል። ይህ ተሳክቶ ለማየት ያጓጓል ያሉት አስተያየት ሰጪው ውጥኑ ከግብ እንዲደርስ ተቋማቸው የበኩሉን እንደሚወጣ ጠቁመዋል። የኮንፈረንሱ ተሳታፊዎች የጋሞ ልማት ማህበር የገነባውን 442 የተሰኘውን 168 ደረጃዎችን አርባ ምንጮችንና የአርባ ምንጭን ጥቅጥቅ ደን ጎብኝተዋል። አምስተኛው ሀገር አቀፍ የሰላም ኮንፈረንስ በነገው እለትም የሚቀጥል ይሆናል። ክልሉ ያለውን የተፈጥሮ ሀብትና የሰው ኃይል በመጠቀም የህዝቡ ኑሮ የማሻሻል ተግባሩ ተጠናክሮ ይቀጥላል ሲሉ ነጋሽ ዋጌሾ ተናገሩ። በክልሉ ያለው የተፈጥሮ ሀብትና የሰው ኃይል በአግባቡ በመጠቀም የህዝቡን ኑሮ ለማሻሻል የሚከናወኑት ተግባራት ተጠናክረው ይቀጥላሉ ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድር ኢንጂነር ነጋሽ ዋጌሹ አስታውቀዋል። ምክትል ርዕሰ መስተዳድሩ በክልሉ በበጀት ዓመቱ በንቅናቄ በሚከናወኑ ተግባራት ላይ ከክልሉ አመራር አባላት ጋር መክረዋል። በመድረኩ እንዳሉትም ያለንን የተፈጥሮ ሀብትና የሰው ኃይል በተገቢው በመጠቀም ለህዝቡ የመልማት እድል መፍጠር በሚያስችሉ ተግባራት ላይ በትኩረት ይሰራል ብለዋል። በገጠር ኮሪደር የተጀመሩ ስራዎችን ጥራትን በማስጠበቅና ተደራሽነትን ማስፋት፣ ዘመናዊ የገጠር መንደሮች መፍጠር፣ የከተማ ኮሪደር ልማትን አጠናክሮ ማስቀጠል ደግሞ ከትኩረት አቅጣጫዎች ዋነኞቹ መሆናቸውን ገልጸዋል። በከተሞች መሶብ የአንድ ማዕከል አገልግሎትን ተግባራዊ ማድረግ፣ የከተማ ግብርናና የግብይት ማዕከላትን መገንባትም ትኩረት የሚሹ መሆናቸውን አንስተው በግብርናው ዘርፍ ምርታማነትን ለማሳደግ የግብዓት አጠቃቀምን በማሻሻል ዘመናዊ አሰራሮች ተግባራዊ እንደሚደረጉ ተናግረዋል። በኢንዱስትሪ በቱሪዝም እና በሌሎች ዘርፎችም ተሞክሮ ውጤት ያመጡ ተግባራትን በአርአያነት በመውሰድ ለመስራት ታቅዷል ብለዋል። አክለውም አመራሩ የትራንስፎርሜሽን አጀንዳዎችን ለመፈጸም በቅድሚያ የራሱን ስራ ባህል መቀየርና ተግባርን በቁርጠኝነት መፈጸም ላይ ማተኮር እንዳለበት አሳስበዋል። የክልሉ ምክትል ርዕሰ መስተዳድር የግብርና ቢሮ ኃላፊ ማስረሻ በላቸው በበኩላቸው የግብርናና ገጠር ልማት ሽግግርን ውጤታማ ለማድረግ ግብርናውን በማዘመን ምርትና ምርታማነትን ማሳደግ እንደሚሰራ ተናግረዋል። ለዚህም የሚለማውን የማሳ ሽፋን ከማሳደግ ባሻገር ግብአት አጠቃቀምን ማሳደግና ዘመናዊ አሰራርን መከተል እንደሚገባ ገልጸዋል። ሊታረስ ከሚችለው ማሳ ውስጥ 25 በመቶ በኩታ ገጠም እንደሚታረስም ተናግረዋል። በተለይም የአፈር ማዳበሪያ አጠቃቀም ላይ ያለውን ክፍተት ፈጥኖ ማረም ላይ አመራሩ በልዩ ትኩረትና ቁርጠኝነት ወደ ስራ እንደሚገባ ጠቁመዋል። በብልጽግና ፓርቲ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቅርንጫፍ ጽሕፈት ቤት ኃላፊ ፍቅሪ አማን እንዳሉት ሁሉም አመራር ለብልጽግና የሚደረገው ጉዞ ለማሳካት እቅዶችን በላቀ ደረጃ ለመፈጸም በቁጭት ወደ ተግባር መግባት አለበት ብለዋል። ክልሉ ያለውን ሰፊ መልማት ጸጋዎች በተገቢው ለይቶና አውቆ የማህበረሰቡን ኢኮኖሚያዊና ሁለንትናው ለውጥ ማምጣት እያመራሩ ቀዳሚ ተልእኮ መሆኑን ጠቁመዋል። ውድ አሻም ቲቪ ተከታታዮቻችን፣ አሻም ቲቪ ተደራሽነቷን እያሰፋች በተለያዩ መረጃዎች አዝናኝና ቁም ነገር አዘል ፕሮግራሞቿ በጥራት ወደ እናንተ ተመልካቾቿ እያደረሰች ትገኛለች። ሆኖም ቀደም ብለው በስራችን ይተዳደሩ የነበሩ አሻም ቲቪና አሻም ኢንተርቴይንመንት የቲክቶክ ገጾች ለጊዜው በቁጥጥራችን ስር ስላልሆኑ፣ ውድ ተከታታዮቻችን በይፋ እስከምናሳውቃችሁ ድረስ በነዚህ የቲክቶክ ገጾች የሚለጠፉ ነገሮች የአሻም እንዳልሆነ እንድትገነዘቡ እናሳስባለን። አሻም እነዚህን ገጾች ለማስመለስ በሕግ አግባብ እየሄደች እንደሆነ ለማስገንዘብ እንወዳለን። እስከዛው ድረስ የአሻም አዲሱ የቲክቶክ ገጽ አሻም ኢንተርቴንመንት 2 ከ2500 በላይ ተከታይ ያለውን ፎሎ በማድረግ እንዲትከታተሉ ስንል ለማስገንዘብ እንወዳለን። የአሻም ትክክለኛ የሶሻል ሚዲያ ገጾች በዩቲዩብ መዝናኛ ከ144000 በላይ ተከታይ ያለው በዩቲዩብ ዜና ከ26000 በላይ ተከታይ ያለው በፌስቡክ ከ150000 በላይ ተከታይ ያለው በኤክስ ከ14000 14 በላይ ተከታይ ያለው በቴሌግራም ከ21000 በላይ ተከታይ ያለው እንዲሁም በኢንስታግራም አካውንታችን ጭምር ፎሎ በማድረግ ቤተሰብ ይሆኑ። አሻም ለሁላችን! ተመልካቾቻችን፣ እንቀጥላለን። አሁን ደግሞ ከዓለም አቀፍ ወዳገኘ ነው ዘገባችን እናመራለን። በሊቢያ ቢያንስ 42 ስደተኞች በጀልባ መስጠም አደጋ ህይወታቸው አልፏል። በጀልባ ከነበሩት በህይወት የተገኙት ሰባት ሰዎች ብቻ መሆናቸውን ዓለም አቀፍ የስደተኞች ድርጅት አይኦኤም አስታውቋል። ከአደጋው የተረፉት ለስድስት ቀን በባህር ዳርቻ ያለ ምግብና ውሃ መቆየታቸው ገልጸዋል። ነገር ግን ወደ ትሪፖሊ ተወስደው የህክምና ምግብና የውሃ አገልግሎት አግኝተዋል ተብሏል። በዚህ ጀልባ ላይ ከነበሩት ስደተኞች 29 ሱዳናውያን ስምንት የሶማሌ ህዝብ ዜጎች፣ ሶስት የካሜሩንና ሁለት የናይጄሪያ ዜጎች መሆናቸው ድርጅቱ አስታውቋል። በባለፈው የመስከረም ወር ከሱዳን፣ ባንግላዴሽና ፓኪስታን የተውጣጡ 68 ስደተኞች ተመሳሳይ አደጋ ደርሶባቸው እንደነበር የገለጸው ድርጅቱ የ18 ስደተኞች ህይወት አልፏል ብሏል። የፈረንጆቹ 2025 ከገባ ወዲህ ባለፉት 11 ወራት ከ1000 በላይ የሚሆኑ ስደተኞች ህይወት ማለፉን አመላክቷል። ትራምፕ ቢቢሲን የመክሰስ ግዴታ እንዳለባቸው ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፓናሮማ ዘጋቢ ፊልም ላይ የንግግራቸው ክፍል ስለታረመበት መንገድ በመቃወም ቢቢሲን የመክሰስ ግዴታ እንዳለባቸው ገልጸዋል። ከፎክስ ኒውስ ጋር ትራምፕ ባደረጉት ቆይታ እንደተናገሩት እንደ አውሮፓውያን አቆጣጠር ጃንዋሪ 6 2021 ንግግራቸው የቀረበበት መንገድ ተመልካቾችን አጭበርብሮ ነበር ብለዋል። የትራምፕ ጠበቆች ቢቢሲ በጉዳዩ ላይ ካላስተባበለ፣ ይቅርታ ካልጠየቀ፣ እንዲሁም ካሳ ካልከፈለ የ1 ቢሊዮን ዶላር ክስ እንደሚመሰርቱ ከጻፉ በኋላ ፕሬዚዳንቱ በጉዳዩ ላይ አስተያየት ሲሰጡ ይህ የመጀመሪያቸው ነው። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ ከዚህ ቀደም በአርትዖት ላይ ለተፈጠረው የውሳኔ ስህተት ይቅርታ ጠይቀዋል። ፎክስ ኒውስ ዘኢንግራሃም አንግል የተሰኘው ፕሮግራም ላይ የቀረቡት ፕሬዚዳንቱ ክስ በመመስረቱ አቋማቸው ይገፉበት እንደሆን ጠይቀው ሲመልሱ እንግዲህ ግዴታ ያለብኝ ይመስለኛል። ለምን አላደርገውም? ምክንያቱም ህዝቡን አጭበርብረዋል ብረዋል ይህንንም አምነዋል ብለዋል። ትራምፕ አክለውም ጥር ስድስት ያደረጉት ንግግር ቀይረውታል። በጣም ምርጥ ንግግር ነበር ያደረግኩት በጣም የሰክን ንግግር ነበርና እነርሱ ጽንፈኛ ንግግር አደረጉት። እናም እናም ለወጡት የሰሩት ስራ የሚገርም ነው ብለዋል። በድጋሚ በህጋዊ መስመር መሄዱን ይገፉበት እንደሆነ የተጠየቁት ፕሬዚዳንቱ እንግዲህ ያንን ለማድረግ ግዴታ አለብኝ፣ ምክንያቱም ዝም ብለን መልቀቅ የለብንም፣ ሰዎች ያንን እንዲያደርጉ መፍቀድ የለብንም ሲሉም ተደምጠዋል። ተመልካቾቻችን፣ ዜናዎቻችን በዚሁ ተቋጭተዋል። ዜናዎቻችን ከማጠናቀቃችን በፊት በድጋሚ ርዕሰ ጉዳዮችን እናስታውሳችሁ። የግብርና ትራንስፎርሜሽን እቅዱን ስኬታማ ለማድረግ የተከናወኑ ተግባራት ተጠናክረው ሊቀጥሉ ይገባል ተባለ። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም ለማስከበር ብሔራዊ መግባባትን ለመፍጠርና አሰባሳቢ ትርክት ትርክትን ለመገንባት በጋራ ሊሰሩ እንደሚገባ ተገለጸ። ሀገራዊ የልማት ውጥኖች ለስኬት እንዲበቁ የበኩላቸውን ድርሻ እንደሚወጡ የተለያዩ የእምነት አባቶች ገለጹ። ከውጭ በሊቢያ ቢያንስ 42 ስደተኞች በጀልባ መስጠም አደጋ ሕይወታቸው አለፈ። ለዛሬ እለተ ሐሙስ ህዳር አራት ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን በዚሁ ተቋጭተዋል። እኔ ሙሐመድ ንጉሥ አብዱ አብራችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን። ውድ አሻም ቲቪ ተከታታዮቻችን፣ አሻም ቲቪ ተደራሽነቷን እያሰፋች በተለያዩ መረጃዎች አዝናኝና ቁም ነገር አዘል ፕሮግራሞቿ በጥራት ወደ እናንተ ተመልካቾቿ እያደረሰች ትገኛለች። ሆኖም ቀደም ብለው በስራችን ይተዳደሩ የነበሩ አሻም ቲቪ እና አሻም ኢንተርቴንመንት የቲክቶክ ገጾች ለጊዜው በቁጥጥራችን ስር ስላልሆኑ፣ ውድ ተከታታዮቻችን በይፋ እስከምናሳውቃችሁ ድረስ በእነዚህ የቲክቶክ ገጾች የሚለጠፉ ነገሮች የአሻም እንዳልሆነ እንድትገነዘቡ እናሳስባለን። አሻም እነዚህን ገጾች ለማስመለስ በሕግ አግባብ እየሄደች እንደሆነ ለማስገንዘብ እንወዳለን። እስከዛው ድረስ የአሻም አዲሱ የቲክቶክ ገጽ አሻም ኢንተርቴንመንት 2 ከ2500 በላይ ተከታይ ያለውን ፎሎ በማድረግ እንድትከታተሉ ስንል ለማስገንዘብ እንወዳለን። የአሻም ትክክለኛ የሶሻል ሚዲያ ገጾች በዩቲዩብ መዝናኛ ከ144000 በላይ ተከታይ ያለው በዩቲዩብ ዜና ከ26000 26 በላይ ተከታይ ያለው በፌስቡክ ከ150000 በላይ ተከታይ ያለው በኤክስ ከ14000 በላይ ተከታይ ያለው በቴሌግራም ከ21000 በላይ ተከታይ ያለው እንዲሁም በኢንስታግራም አካውንታችን ጭምር ፎሎ በማድረግ ቤተሰብ ይሆኑ። አሻም ለሁላችን!